ነገር ተገኝቶ ነው ወደ ልዑል ልትመለስ የቻለችው። እዚህ ጋር ግን ዝም ብላችሁ እዩልኝ። ነገ ደግሞ ምን እንዲዛበት እንደምትመጣ አላውቅም። በእያንዳንዷ ሰከንድ ይቺ ሴት አዳዲስ ነገር እያመጣች ሌላ አጀንዳ እንትን እያለች ያለችው የልሳ ጉዳይ ትንሽ እኔ ብዙም አልጣመኝም፣ አላማረኝም። እናቱ በእርግጥ ልታስታርቃቸው እነሱ አንድ ላይ እንዲሆኑ በጣም የምትፈልግ እናት ናት፣ የልዑል እናት። ገና ከመጀመሪያው አንስቶ ጠፋሽ ከተባለበት ቀን ጀምሮ ስለ እሷ መልካም መልካም ነገር ነው እያወራች ያለችው። ያው ሰው መልካም የሰራውን በእርግጥ ለምን ተወራለት አይደለም ይወራላት። ግን ይቺ ልጅ ደግሞ በጣም ብዙ በደል አድርሳበታለች፣ ለልዑል ይህን ሁሉ ረስታ አሁን ላይ መታ ነገሮችን እንዳልሆኑ እንደሆኑ አድበስብሳ ይቅርታ ጠይቃ እንደተለመደው እሱን ችግር ውስጥ ለማስገባት፣ አንደኛ ነገር ይቺ ሴት እርጉዝ ነኝ ብላለች። ከልኡል ጋር ተመልሳ አብራ ለመሆን ስትፈልግ እንግዲህ የልጅ አባት የተባለው ልኡልን ምን አይነት ችግር ውስጥ ልታስገባው እንደፈለገች አላቅም። እንዴት ነው የሚያስቡት እንዴት እንዴት እናቱስ እንዴት ፈቀደች የልኡል እናት እንዴት ሊፈቅዱ ቻሉ እንግዲህ ይህን ቪዲዮ እያዩ ነው በየጊዜው የሚመጡትን የልሳውን ነገር በልኡል ምን እየሰሩ እንደሆነ እያዩ እንዴትስ ሊፈቅዱ እንደቻሉ አላውቅም ልጅቷ የሆነ የሆነ ነገር ያሰበችው ነገር ባይሆን ዛሬ መታ ተንበርክካ እንደዚህ እያለቀሰች ይቅርታ ብላ የምትጠይቅበት ምክንያት ምን ተገኝቶ ነው? እኔ የኔ ጥያቄ አለያ ነገር ዝም ብላችሁ ካያችሁ እንግዲህ የልሳ ገና ከተገኘችበት ቀናት ጀምሮ ለልዑል ምን አይነት መልስ እየመለሰች እንደነበረ አይታችኋል። ከልዑል አልፎ ለአባቷ አሁን ደግሞ ከጎንብሳ ይቅርታ ለመጠየቅ ምን? እኔ ግራ ነው እያጋቡኝ ያሉት የሆኑት እነዚህ ሰዎች ምንድን ነው አላማቸው? ቆይ እኔ ልዑል ይቅርታዋን ተቀብሎ አብሮ ቢኖር ነጌጧ ደግሞ የሆነ ችግር ውስጥ ብትከተው የእውነት አላዝንም። ሰው እያየ ካልተማረ ነጌ ከዛሬ ስህተቱ ካልተማረ ነጌ ደግሞ ምን እንደሚፈጠር ምን አስባ እንደሆነ ምንም የምታውቅ ነገር የለም። የልኡል እናት አሁን ላይ ያለችበት ሁኔታ ስለሱ ብቻ ስለምታስብ ልጇ አግብቶ ወልዶ ማየት ብቻ ስለምትፈልግ ነው ከሱ ጋር እንዲሆን የምትገፋፋቸው። ግን ልጅቷ ምን አይነት እንትን እየሰራች እንደሆነ ከጀርባ ምንም የምታውቀው ነገር የለም የልኡል እናት እሷ የሚታያት እነሱን አንድ ላይ ማድረግ፣ ማስታረቅ፣ አብረው እንዲሆኑ። ግን ኤልሳ የተባለችው ሴት ደግሞ ምን አይነት እንትን እንደሆነች አላወቀች። እኔ እኮ ሰሞኑን የሆነ ጠጋ ጠጋ የሆነ አዳዲስ እንትን ስታመጣ አድርያታለሁ የሆነ ነገርማ እያሰበች ነው እያልኩኝ ነበር። ይሄው ያልኳችሁ አልቀርም። ዛሬ ከነጭራሹ አይኗን በጨዋጥ በመታ ተጎንብሳ ይቅርታ ትጠይቃለች። ጉደኛ ናት ልጅቷ። ገና ብዙ ነገር ነው ታሳየን። እኔ ብቻ ልውልን ነው መፈራለች ምን አይነት እንትን ውስጥ እንደከተተችው ተመልከቱ። አሁን ደግሞ እሺ ብሎ ከተስማማ እኔ እውነት በጣም ነው እንትን የሚለኝ፣ በጣም በጣም ማለት ነው። እኔ በጣም ነው ያበሳጨች የእሷ የተባለችው አብዛኞቻችሁ እሷ ጤነኛ አይደለችም፣ ጸበል መሄድ አለባት፣ ትክክል ናችሁ። የእውነት መጠመቅ አለባት ልጅቷ ወደ ራሷ መመለስ አለባት። ይሄ ሰውዬ ምን አሰርቶባት እንደሆነ አላቅም። ምን የሚያቃዥብ እንትን የሚል ነገር ነው ምትለው። ዛሬስ እንዴት ነው? ምን ምን ሳነሳስቷት ነው መጥታ ይቅርታ ለመጠየቅ ከሱ ጋር እንትን ለማለት ለመቀጠል የፈለገችው ከልዑል ጋር? ምን አስባ ምን እንደ አሁን ልዑል አጎቷን ልየፈለገ ስለአጎቷ ብቻ እንትን እያለ እሷ ደግሞ ሌላ ነገር እያሰበች ከስር ከስር፣ ደግሞ ሌላ ነገር እያሰበች ከሆነ የእውነት የምትወጣበት ራሱ አይኖራትም። በጣም ትልቅ ችግር ውስጥ ነው የምትገባው። የልሳ እንደዚህ በይቅርታ ምናምን የሚታለፍ ነገር አይደለም። በጣም አዛ የምታረግ ሴት ናት። አዛ አዛ ታውቃላችሁ ወይ? እኔ አንዳንድ ጊዜ የሆነ በጣም ምንድነው የሚባለው፣ ሰውን አክብራችሁት፣ ወዳችሁት፣ የሆነ እንትን ስትሉት ከአቅማችሁ በላይ ሲሆን ያንገሸግሻችኋል እና የሲች ልጅ ጉዳይም ልክ እንደዛ ነው የሆነብኝ። እኔ እኮ አብረው አይሆኑ ይሆኑ አይደለም፣ ምርጫው የሱ የልኡል ምርጫ ነው። እኔ ስላልኩኝ እኔ ሴልሳን ስለማልወዳት አብረው አይሆኑ ብል ልኡል ከፈለጋት ይሆናል፣ የሱ ምርጫ ነው። ግን ምፈራለት ለሱ ችግር እንዳትከተው ልጅቷ ነፍሰ ጡር ከሆነች ባል የተባለው ጉድ ደግሞ መጥቶ ሌላ ነገር እንትን እንዳይል ነው። ወይም እኮ አላረገዘች ይሆናል ልጅቷ ውሸቷም ናት፣ ዝም ብላ እየቀብጣጠረች ነው። እንግዲህ ነፍሰጡናው ከተባለ የዛሬ ስንት ቀን አንድ ሰው የሚያረግዘው ዘጠኝ ወር ነው አይደል? እሷ ግን ስንት ጊዜዋ ነው ነፍሰጡናው ነፍሰ ጡር እየተባለች የሚወራባት? ዛሬ የልኡል እናት የሆነ ትልቅ ጥፋት ነው ያጠፉት። ማስታረቅ የለባቸው። እንደውም በእርግጥ የልኡል እናት እንዳልኳችሁ ብዙም አላወቋትም። የእሷ ምን አይነት ስራ እንደ እየሰራች እንደሆነ የሚረዷት ምንድን ነው? ችግር ውስጥ ገብታ ነው፣ አግተዋት ነው፣ እንደዚህ ነው የሆነ ምናምን ይሄ ነው እንትን የሚሉ እንጂ ያሁሉ ድግስ እንትን ብላ ምን ብላ በመሃል እንደዚህ አይነት እንትን ፈጥራ ይቅርታ ለማስደረግ ይሄው። እሷ ግን መልካም ሰው ናቸው የሆነት የልኡል እናት። የጉድ ቀን አይመሽም አለ ያገሬ ሰው። ምን አይነት ጉደኞች ናቸው! እንደ ኦፍ የእናንተ ነገር ይሰለቻል በጣም። ነገ ደግሞ ምን ይዛበት እንደምትመጣ አናውቅም። ዛሬ ይቅርታ ብላ አብራ ለመሆን ከሱንት የሱን እንትን ለማሸነፍ በጣም ብዙ ርቀት እየሄደች ነው። ከዛስ ነገ ጠዋት ደግሞ ምን አይነት እንትን እንደምታመጣ ልጅቷ ሲጀመር፣ እውነት ለመናገር አሁን ላይ ትክክልናት አይደለችም የሚለውን እኔ እናንተ ፍረዱ ተመልካቾች ምክንያቱም የልሳ ከመጣችበት ቀን ጀምሮ ልኡል ሰላም አላገኝም። ከተገኘች ቀን ጀምሮ እንደ በፊቱ መፍ- መውደዱ ምናምን ምናምን የሚለው ራሱ እንደ በፊቱ አይደለም። በጣም አሁን አስጠልተዋለች ከነጭራሹ ማለት ነው። የምትሰራቸው ስራዎች ምናምን ካየ በኋላ እንደ በፊቱ አይደለም እሱ አሁን እናቱ ስላሉት ብቻ ከሶ ጋር አብሮ እንድትሆን ምናምን ከተገደለ እኔ አያደርገውም። ልውል የሚያደርገው አይመስለኝም። የእውነት ወደ መጣችበት መሸኘት ነው። ከዛ ውጭ ማንዛዛት መንዛዛት አያስፈልግም። ምን አይነት ምን አይነት አዛ የሆነች ሴት ናት? በምን ቀን ነው የመጣችበት? ግን ሰው ተወደድኩ እንትን አልኩ ሲባል እንደዚህ አይነት የሰውን ችግር የሰውን እንትን በየጊዜው የሰው ሕይወትን እንደፈለገች እሷ ስታስብ ስትፈልግ ትሄዳለች፣ ስትፈልግ እንዴ ምንድን ነው ተቀማጭ እንትን አደረገችው እኮ ልጁ በእናቱ። አሁን ደግሞ በልኡል እናት አማይታ በእነሱ እንትን ገብታ መሀል። በእርግጥ በልኡል እናት እኔ አልፈርድ። ለምን መሰላችሁ? እሳቸው እውነታቸውን ነው። ከበፊት ያደረገችው መልካም ነገር ያኔ ሳትቀየር በእንትነቷ እሱን በማስታወስ ነው። ግን ደግሞ አሁን ተቀይራለች። ለማንኛውም ቤተሰብ እናንተስ ምን ትላላችሁ በዚህ ጉዳይ? ለኤልሳ ኤልሳ መመለሷ አስደስቷችኋል ወይስ አስከፍቷችኋል? እንግዲህ እስኪ ናንተስ። እኔ በጣም አንጨርጭሮኛል። ምን አገባሽ አስቴ ልትሉ ትችላላችሁ። ግን እኔ ለልኡል በማሰብ ማለት ችግር እንዳታመጣበት በማሰብ ብቻ ነው እንጂ ከኤልሳ ጋር ችግር ኑሮብኝ አላቃት አታቀኝ ምንም ችግር የለብኝም። እኔ እውነቴን ነው። እናንተስ ምን ትላላችሁ በሷ ጉዳይ ላይ ወደ ልኡል መመለሷ አስደስቷችኋል፣ አስከፍቷችኋል? እስኪ ኮሜንት ስር ጻፉልኝ፣ አሳባችሁን ስጡኝ። እስኪ እኔ እንደኔ ተንጨርጭራችሁ ብዙዎቻችሁ እንደኔ እንደኔ እንደኔ በሉል እናት ምንም እንዳትፈርዱ፣ ምክንያቱም እሳቸው ምንም የሚያውቁት የለም። እኔ እናት እሳቸው አብረው እንዲሆኑ የልጃቸውን ልጅ ማየት ስለሚፈልጉ በቃ የእናት ማንኛውም እናት እንደሚፈልግ ልጁ ወልዶ እንደዚህ እንዲኖር ስለሚፈልጉ ብቻ ነው እንጂ ስለ ኤልሳ አስተሳሰብ የኤልሳ ምን አይነት ሰው እንደሆነች በፍጹም አያውቁም። ስለዚህ የልኡል እናት ምንም ጥፋት የለባቸውም። ልኡልስ ይቀበላል አይቀበልም የሚለውን እንግዲህ አብረን ምና ይሆናል። ነገ ደግሞ ሌላ ቀን ነው። ምን አዲስ ነገር እንደሚያመጡ አላውቅም። የእሷ ነገር በየጊዜው አዳዲስ ነገር ነው የምትፈጥረው። ዛሬ ሌላ ትሆናለች፣ ነገ ደግሞ ሌላ ትሆናለች። ስለዚህ ምንም አሳማኝ ነገር የተለለላት በኤልሳ ጉዳይ ላይ ቋሚ ነገር እስከ ምናገኝ ድረስ መፍትሄ የሆነ ነገር እስከ ምናገኝ ድረስ ምንም ምን ነገር ማለት አልፈልግም። ብቻ ልዑል ባለበት እግዚአብሔር ይጠብቀው እንዲሁም ከጀርባ ያሉትንም እንደዛው ሁሉንም እግዚአብሔር ይጠብቃቸው ከማለት ውጭ ሌላ ምንም አማራጭ የለንም። ባሉበት ሰላም ይሁን። እሷስ ምን አስባ እንደሆነ እንደመጣች እንግዲህ መጨረሻውን እናያለን እና ጌጧ ደግሞ ምን ብላ እንደምትሄድ ዛሬ ይቅርታ ብላ ተጎንብሳ እንደዚህ እንትን እያለች ነገ ደግሞ ሌላ ነገር እንትን እላለሁ ካለች እንግዲህ ምን እንደሚከተላት አብረን እናያለን ተመልካቾች። እኔ በመመለሷ በጣም እንትን ብሎኛል። ምንም ደስ አልተሰማኝም። የሆነ ያሰበችው ወይ የሆነ ነገር ብቻ እንደዚህ ነው እያመጣል እያሰብኩ ያለው ነገ ደግሞ ያው እውነት ከሱ ጋር መሆን ፈልጋ ወይስ ምን አስባ ነው? ነውስ? በልውልናት ምክንያት ነው? ልውልናት አብረው እንዲሆኑ ስለፈለጉ ብቻ ነው የመጣችው። ባለፈው ስትለመን አባቷ እንኳን እንደዛ ሲለምናት ከጥላት ጋብረሻቱን እያለ እናይታችኋል። ስንት ነገር በአመት ባል ምድር እንትሴት ትለው መጥፎ ቃል እየተናገረች ነበር። ዛሬ ደግሞ እንደገና መታ ይቅርታ ብላ ተጎንብሳ እንደዚህ መለመን ምናምን አይቻላይ ብቻ አላቅም ተመልካቾች የሆነት ይሄ ነገር ሌላ ምናምን እንደምታመጣብን አላቅም ብቻ እግዚአብሔር መልካሙን ነገር ያሰማን ነው የምንለው አንዳንድ ጊዜ ሰዎች በጣም ስታስቡ ስታስቡ ከአቅማችሁ በላይ ነው የሚሆንባችሁ እና የዚች ልጅ ጉዳይም እንደዛው ነው ኤልሳ ምንም ተጨባጭ ነገር ስለሌላት በእሷ ጉዳይ ላይ ማውራት አልፈልግም። እንግዲህ ምን እንደሚፈጠር አብረን እናያለን። ለማንኛውም የሚወዳችሁ የዛሬውን ቪዲዮ ይመስላል። እንግዲህ በኤልሳ ጉዳይ ምን እንደተሰማችሁ ኮሜንት ስር ጻፉልኝ። ምን አዲስ ነገር እንደሚሆን ደግሞ አብረን ምናይ ይሆናል? ባላችሁበት ሰላማችሁ ብዚት ትትርፍ፣ ይበልልኝ እንደዚህ ቤት አድስከኖች ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ገና ስትጀምሩ በላይክ ጀምሩ። ምንም አይከፈልበትም። መልካምነት ለራስ ነው። ባላችሁበት ሰላምና ፍቅር ተመኘሁላችሁ። ባይ ባይ።